የርቀት ፍች ኢዳ አለው? እንደ የሚል ጥያቄም አለ። አዎ የርቀት ማለት አራት ዓመት አምስት ዓመት ይለያዩና ከዚያ መሀል ጭቅጭቅ ይፈጠርና ፈትቸሽ አለው ሲል ኢዳ የለውም፣ ዝንብዬ ባገባስ ነው። አይቻልም ኢዳ አለባችሁ። ምንድን ነው ሕክማው? አብረን አልተኛን፣ አረገሽ አላረገሽ ብሎ የሚያጠረጥር ነገር የለም ይላሉ ብዙዎቹ ሲከራከሩ። እኛ ይህንን ብዙም አናቅም፣ አላህ ስብሓነሁ ወተዓላ ነው የሚያውቀው። በጣም በዚህ ላይ አብዛኛው ሰው ሸክ አለው። እኛ አብረን መች ነበር እነሱ ጋርም የተገናኘ፣ ልክ አሁን ፈትቼ በአገባስ ምንድን ነው ችግሩ የሚል የሚመጣ ክርክር አለ። እዳ መቁጠር አለባችሁ ነው። እሺ። ሰላም አሌይኩም። ዋሌይኩም ሰላም። ጥያቄ ነበረ ኧረ፣ አይደለም እሱ ያው እንዳይበላሽ፣ እንዲው አንዳንድ ጊዜ እንትኑ ላይ ሲንጠለጠል ሁሉ አፍንጫውን ሲበሳሳ፣ በሽተኛ ከሆነች ምን ይደረጋል ከሚል አኳያ ካልሆነ፣ መስቀር አፍንጫሽን ለምን ተበሳሽ ብሎ የሚከለክል ሸሪ አላውቅም። ሌላ ጥያቄ ነበረ። መርፌ መወጋት ታመሽ ነው ለመከላከል መርፌም ሆነ ክሊኑም ሆነ ሌሎችንም ያለመውለጃ እንዳትወልጅ የሚያደርግ ዘዴን መጠቀም በእስላም የተከለከሉ ነው። መውለድ ነው ያለባችሁ። በቃ ጋብቻ መውለድ ትልቁ አላማው የጋብቻ ራስን ከመሸፈን ከሀራም ከመጠበቅ ቀጥሎ መውለድ ነው። ስለዚህ ላለመውለድ የሚደረጉ ዘዴዎች ሁሉ ወንጀል ናቸው። ባይሆን ይለያያሉ። ምንድነው የሚለያዩት? አስቀድሞ መከላከል ከተጸነሰ በኋላ ከማውረድ የተሻለ ነው፣ ወንጀሉ ተጸንሶ ነፍስ ሳይዘራበት በፊት ማቋረጥ ነፍስ ከተዘራበት በኋላ ከማቋረጥ የተሻለ ነው፣ የቀነሰ ነው ወንጀሉ ማለት ነው እንጂ ኒያውን ራሱ ላለመውለድ አላህን ልጅ እንዳትሰጠኝ ብሎ አብሮ እየተኙ ባል ጋር ወንድ ጋር እየተኙ ሴት ጋር እየተኛ ሚስት ይዞ በወንድ ባል ይዛ አለመውለድን መመኘት እራሱ ወንጀል ነው። እዛክ ላ የሱፐር ማርኬት ዶሮ ገዝቶ መብላት እንዴት ይታያል? እኮ ሀላል ከሆነ እርዱ የሱፐር ማርኬት እርድ ምንም ችግር የለውም ሀላል ከሆነ ሱፐርማርኬት ዶሮ አይደለ ከብቶ ስጋው ሌላም በበሬም በግም ይሁን፣ ግን የሀላል እርድ የሚባል የተጻፈበት መሆን መቻል አለበት። መቼ ነው አሰላሙ አለይኩም ወረህመቱላ

ሱቅ ላይ ካለው ከተመን በላይ መሸጥ ማለት ነው። ተመን የወጣለት ዋጋ አለ ወይስ? እኔም ያዋጣኝ የእስክሪብቱ አስራ አምስት መሸጥ ነው ያለብኝ እናንተ አስር ብትሸጡም ብለሽ አስራ አምስት አስራ አምስት ስትይ የሆነ ሰው መቶ አስራ አምስት ገዛሽ የሚያስከለክል ነገር አይታየኝም። አይ በራሴ አሁን የተሳመነ ነገር የሚያወጣው በአስር ብር ነው ግን ባለቤት መደ ደስ ደግሞ በራሴ ጨምሬ አስራ አምስት መሸጠው እኮ እንዴት መጨመር ቻልሽ? ያላወቁ ሰዎች ስለሆኑ ነው፣ ዋጋው ያመሰላቸው እና በአስራ አምስት ገዙሽ እኮ በአስራ አምስት ስለ ገዙሽ ሀላል ይሆናል ወይ? አዎ፣ እኔ ዋጋሽን አንቺ ነሽ የምታወጪው እንጂ እነሱ ሊያወጡብሽ ቀንሱ አይችሉም። ካልፈለጉ መተው ነው እንጂ በጣም የተጋነነ ከአቅም በላይ የሆነ እንዳይሆን እንጂ በዋጋ ልዩነት መፍጠር ምንም ችግር የለውም።

ወአለይኩም አሰላም ወራሕመቱላሒ ወበረካቱ። ጥያቄ ነበረኝ። ዘመዴ ነበሩና ታመው እንዲወድቀው ማለት ነው። ብዙ ጊዜ ሆኖ ውልቸር ላይ ነው ያሉት እና ልጅሽ እንትን ምናምን አዛጋደዱ አሁን እንደው ሰላቱ እንዴት ይታያል የሚለውን ለማወቅ እንዳለ ነጃሳው እንዳለ መስገድ ይችላሉ እኮ። አቅማቸው አቅማቸው የቻለውን ያህል እንዲጠነቀቁ ማለት ነው እንጂ በዚህ በሽታ ላይ ያለ ሰው ያን ያህል እኳ አይገደድም። መስገድ ዝም ብሎ ይችላል፣ ባለበት አሕዋሩ አ ውዶን ያደርጉለት። ውዶም የሚያደርግለት ከጠፋ ተየሙም እንዲያደርግ አድርጉለት። ዋከዛ መስገድ ይቻላል። አዎ ለጃሃ አይችሉማ። ካቅማቸው በላይ ነው። አላህ ላይከልፉ አላህ ነፍሰን ኢላ ውስአሃ አ ባሉበት መስገድ ይችላሉ። በለበሱት ልብስ ቀያሪ ከሌላቸው እንትን ከሌላቸው ችግር የለም። እሺ ባረከላሁ ፊኩም

አንድ ሰው ከሌላ ከወለደ ያለ ኒካ ከወለደ በኋላ ከብዙ ጊዜ በኋላ ወይ ከሀያ አመት በኋላ መታና ወንድም ነኝ አለ፣ ወንድም ነኝ አለ። አጋጣሚ ሆ ካለ ኒካ ወለደ። እሺ ልጁ አደገና ከሆነ ጊዜ በኋላ ወንድም ነኝ አለ፣ ወንድም ነኝ ልጅ። ይሄ ነው ያለው ልጁ ያው ለሰውየው ልጅ መጥቶ ወንድምህ ነኝ አለ፣ ወንድምህ ነኝ አለ። ስለዚህ ይህን መቀበል እንዴት ይታያል የሚለው ነው። ጀዛክላ ር እኛ በአጋጣሚ እኛ ባንፈልገው እኛ ባንቀበለው አባት የተባለውን መቀበል ይችላል። ይ ነው። ቆይ አልመጣ ነው። እሺ መጀመሪያ ያለ ኒካህ የተወለደ ልጅ የአባት አባት የለውም። የትኛውም ሰው አባትህ ነኝ ብሎ ቢያስጠጋው አባቱ አይሆንም። አባትና ልጅ አይደለም። ለሱ ልጆች እናቱን ምናልባት ደቅሎ በዝሙት ካስረገዛት በኋላ እሱ ከወለዱ በኋላ ወደ ኒካህ ተቀይረው አግብቷት ከወለዳቸው ልጆች ካልሆነ በስተቀር ከሱ ልጆች ጋራ ወንድም እናህት አይደለም ለሴቶቹ አጅነቢ ነው ለወንዶችም ወንድማቸው አይደለም ሙስሊም ከሆነ በዲን ወንድማቸው ነው በሀገር ከሆነ በሀገር ወገናቸው ነው ነው እንጂ ያለ ኒካህ የተወለደ ልጅ አባት ቢቀበለው ልጆች ሊቀበሉት አይገባም አባት ቢቀበለው ሚስቶች ሊቀበሉት አይገባም ያለ ኒካህ የተወለደ በኢስላም የወንድ ልጅ አይደለም የሴት ልጅ ነው የሚባለው ስለዚህ አባትም መቀበል አይችልም ማለት ነው መሸሪያ አይችልም ለእሱ ብሎ የሚያወጣው ገንዘብ አላህ ዘንድ ያስጠይቀዋል። ጃክላ ኒካው ከታሰረ በኋላ በኋላ ሰውየው ኒካው ውሸት ነው ካለ ኒካው ይወርዳል ወይ? ምን ማለት ነው? ኒካ ውሸት ውሸት ነው ማለት ምን ማለት ነው? ኒካ የለኝም ካለ ኒካ ፈትቻለሁ ካለ እንጂ ኒካ ውሸት ነበርማ ታስሯል እኮ እንትን ይሆናል ኒካው ውሸት ነው ቢል እንዴት ነው እኔ ይህንን ብዙም አልገባኝም ለማንኛውም እናያለን እንሻላ እሺ ሰላም አለይኩም ዋሪኩም ሰላም እሺ ከታረደ በኋላ ማለት ነው ምን ከታረደ በግ ከታረደ በኋላ ሳይሞት መግፈፍ ይቻላል እ? አረክልክል ነው። ለአላህ ብላችሁ በጣም ወንጀል ነው እሱ። አደራችሁ ሳይሞት በቢለዋ መግፈፍ ህይወቱን ማሰቃየት ማለት ነው፣ በቁሙ እንደ መግፈፍ ነው። ይህንን በራሴ ላይ ቢደረግ የማትፈልገውን የማትወደውን ነፍስ ባለው እንስሳ ላይ እንደዚህ ያለ ግፍ አይሰራም።

እንግዲህ ስራ ተመቻችልኝ፣ መጋባት አልቻልንም እና ጓደኛንም፣ አይ እሱ ወንጀል ነው እሱ ክልክል ነው፣ ማቆም አለባችሁ። ይሄው ራሱ ሐራም ነው እኮ እናንተ ለትዳር ተማምናችሁ ይሆናል ብላችሁ ወደ ኒካ ከጀመራችሁ ነው እንጂ። እንዲያውም ከሌላዋ ሴት ጋር መደዋወል ነው የሚሻለው። ይሄንን ካሰባችሁበት ሴት ጋርማ ከተወሰነ ጊዜ ካለፋችሁ አደጋ ነው። ምክንያቱም እናንተ ስላልቻላችሁ ነው እንጂ ተገናኝታችሁ አብራችሁ ብትኖሩ ትመኙ ነበር። አልተሳካላችሁም ካልተሳካላችሁ ደግሞ መቼውም ሀላል የሚሆንበት መንገድ ስለሌለ በዚያ መንገድ ላይ መሄድ የለባችሁም። የሆነች እህታችን ከሳውዲ ወይም ከሌላ ሀገር ላይ ኑረን ወደ ሀገራችን ስንመጣ ባሎቻችንን ሳንመረመር ሳትመረመሩ እንደማለት ነው። በይበልጥ ሳንመረመር እናንተ ጋር አብረን አንተኛም ብንላቸው ችግር አለው ወይ ነው የምትለው። ይሄ ጥያቄ እንደው እንዲነሳ ፈልግ ነበረ። እርግጥ በዋትሳፕ፣ በቴሌግራም በተለያዩ ነገሮች ተነስተው ሀሳቡን መሰጥቻለሁ፣ ግን ቴሌቪዥን ላይ አላስታውስም። ይሄ በጣም ወሳኝ ነው። ለብዙ ዓመታት የተለያዩ ሰዎች ተሳስቶ ተሳስታ የሆነ ችግር ይዘው ቢሆን ቢመረመሩ አስፈላጊ ነው። ናም ሰላም አለይኩም ወራሕመቱላሒ። ሰውየው አልከኝ ሳይሞት

ሰጠም አልሰጠም፣ ለተወሰኑት ነው የሰጠው። ለአንዳንዶቹ ትንሽ ነው፣ ለአንዳንዶቹ ትንሽ ነው፣ ለአንዳንዶቹ ደግሞ እሺ፣ እሺ የምጠይቅህን እሺ በለ፣ አዳምጠኝ። ስጦታው ለሁሉም ሰጥቷል። ለአንዱ ከፍ፣ ለአንዱ ዝቅ አደረገ ነው ወይስ ጭራሽ አልሰጠውም አለው? ጭራሽ አልደረሰውም አለ። እሺ ለምንድን ነው የሰጣቸው? እሱን ለምን እንዳደረገ አይ ቋይ ቋይ አሁን አንዱ ልጁ የመጀመሪያ ልጁ የመጀመሪያ ልጁ ሰላሳ አመት ሆነው ሀያ አመት ቢሆነው ቢያገባ እሱን በዚህ ስራ ብሎ አንድ ሚሊዮን ሁለት ሚሊዮን ሰጠው። ሌላ ልጠይቅ፣ የአንተን ጥያቄ ካገኘሁት ብዬ ነው። ከተለያዩ እናቶች ነው የተወለዱት? አዎ እሺ ለአንዷ ልጆች ሰጠ፣ ለሌሎቹ ሳይሰጥ ቀረ ነው? ነው እንደዛ ነው? ወይም ለአንዷ ልጆች በዛ በዛ ያለ ሰጠ፣ ለሌሎቹ አነስተኛ ሰጠ ነው? ለሌሎቹ ደግሞ እሺ፣ የሚወረስ ገንዘብ አለው። ሌላ መሬትና ገንዘብ ሳይሆን መሬትና መሬት ገንዘብ ነው እኮ ሌላ መሬት የለውም። ሲሞት ሊወርሱት የሚችሉ ለማንም ያልሰጠው ማለት ነው ለማንም አለ ልጆቹን የሚሰጥበት የሚያበላልጥበት አሳማኝ ምክንያት ከሌለው በስተቀር ሐራም ነው። ለምሳሌ ልጆቹ እንዳልኩ ቅድም ትላልቆች ሲደርሱ ገና ትናንሾቹ ጋራ እኩል ካልሰጠሁኝ በሚል ትላልቆቹ ዝም ብለው ስራ ፈተው ሊሰሩ እየቻሉ መስሪያ ሊሰጣቸው እየቻለ እነዚህ ትናንሾቹ ስላልተሰጣቸው በሚል ሊያስቀራ አይችልም። ጎጆ ማውጫ ይባላል ይሰጣል። ትላልቆቹ ይረዳሉ ይረዳሉ። እነሱ ራሳቸው እንዲችሉ ይደረጋል። መቼ ነው መሆን ያለበት? ከሞትኩኝ በኋላ የሚቀረውን ገንዘብ እንደገሌና እንደገሌ እንዲወርሱ ሌሎቹ እንዳይወርሱ ብሎ ወስያ መናገር ክልክል ነው። በዱንያ ላይ ግን እድሜያቸው እኩል የሆነ ስራቸውን ሊሰሩ እየቻሉ እኩል ሊጠቀሙበት እየቻሉ ለአንዱ ትልቅ ለአንዱ ትንሽ አድርጎ መስጠትም ክልክል ነው። በአጠቃላይ ደግሞ ቅድም እንዳልከው የተወሰኑ ሰዎች የተወሰኑ ልጆች ሰጥቶ ሌሎቹን ሳይሰጡ መቅረት የስተት ስተት ነው። እሱ ደግሞ ቃረረግ እንዴት እናደርግ ነው ንዛዜውን የሰሙት ሰዎች የተቀበሉት ሰዎች አካባቢ ያሉት ዑለማዎች ጋር ቁጭ ሆነው ማስተካከል ይችላሉ። ባረከላሁ ፊኩም ጀዛከላሁ ር ኡስታዝ። ሌላው የርቀት ፍች ኢዳ አለው ወይ? አረ የቅድሙ ከውጭ ሀገር ስንመጣ ወይም ከተለያይተን ብዙ ከቆይም በኋላ ባሎቻችን ጋር ስንገናኝ ተመርመሩ፣ እንመርመር፣ አንተ ምን የምንመርመር ማለቱ ችግር አለው ወይ የሚለው ነገር ችግር የለውም። ባሎች ባቻ፣ ባካችሁ አላህን ፍሩ፣ ጥያቄያቸውን ተቀበሉላቸው ይህን ስጋታቸውን። ባይሆን እነሱ የሚመርመሩ ሰው አይደሉ። እነሱስ ስ ናም። ሰላም አለይኩም ዋለይኩም ሰላም ሰጥቷል። ምን ሰጥቷል? ቃል ሰጥቷል፣ እሰጣለሁ ብሎ። አዎ መስጠት አለበት፣ መስጠት አለበት። እዳ ነው ይሄ። ሲያገኝ መክፈል ይችላል፣ አይደለ? ችግር የለውም፣ ይችላል። ሲያገኝ ይከፍላል፣ ግን ግዴታው ነው መክፈል። አፉ ካላልሽው በስተቀር ዝም ብሎ ማስቀረትና በዚሁ ላይ ከሞተ ተጠያቂ ነው፣ ከውርሱ በፊት ወደ ውርስ ገንዘብ ከመገባቱ በፊት የአንቺ መከፈል አለበት። ችግር ምንም ችግር እኮ አለይኩም።